በሜዳም ሳሉ ቃየል በወንድሙ በአቤል ላይ ተነሳበት፣ ገደለው። ለምን ጠላኸኝ ወንድሜ? ያንዳበት ልጁ አዳምም ሚስቱን ሔዋንን አወቃት፣ ጸነሰችም፣ ቃየልን ወለደችው። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደችው። አቤልም በግ ጠባቂ ሆነ፣ ቃየልም ምድርን የሚያርስ ሆነ። ከብዙ ቀን በኋላም እንዲህ ሆነ፤ ቃየልም ከምድር ሁሉ ለእግዚአብሔር መስዋዕትን አቀረበ። አቤልም ደግሞ ከበጎቹ መጀመሪያ የተወለደንና ከሰቡት አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየልና ወደ መሥዋዕቱ ግን አልተመለከተም። ቃየልንም እጅግ አሳዘነው፣ ፊቱም ጠቆረ። እግዚአብሔር አምላክም ቃየልን አለው። ለምን ታዝናለህ? ለምንስ ፊትህ ጠቆረ? በእውነት ያመጣህልኝ አይደለምን? አግባብስ በእውነት ታመጣልኝ ዘንድ ነበር። በደልህክ። እንግዲህ ዝም በል። የወንድምህ መመለሻው ወደ አንተ ነው። አንተም ትሰለጥንበታለህ። ሚካኤልም፣ ወንድሙን አቤልን ና ወደ ሚዳን ንሂድ አለው። በሚዳም ሳሉ ቃየል በወንድሙ በአቤል ላይ ተነሳበት፣ ገደለው። ያንድናት ልጆች እኮነን ብዙ ነው መንግስቱ አብረንን ወርሳለን። ሰፊ ነው ግዛቱ፣ አብረን እንወርሳለን። እግዚአብሔርም ቃየልን አለው፣ ወንድምህ አቤል ወዴት ነው? ቃየልም አለ፣ አላውቅም በውኑ የወንድሜ ጠባቂ ነኝን? እግዚአብሔርም አለው፣ ቃየል ምን አደረክ? የወንድምህ የአቤል የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም። በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየልም እግዚአብሔርን አለው ኃጢአቴ ይቅር የማትባል ታላቅ ናትን? እነሆ ዛሬ ከምድር ፊት ካሳደድከኝ ከፊትህ እሰወራለሁ። በምድር ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝ ሁሉ ይገድለኛል። እግዚአብሔርም አለው፣ እንዲህ አይደለም፤ እንግዲህ ቃየልን የገደለ ሁሉ ሰባት እጥፍ ይበቀልበታል። እግዚአብሔርም ቃየልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። የቃየል ትውልድ። ቃየልም ከእግዚአብሔር ፊት ወጣ፣ በኤዶም አንጻር ባለችው ኖድ በምትባለው ምድርም ኖረ። ቃየልም ሚስቱን አወቃት፣ ጸነሰችም፣ ሄኖህንም ወለደች። ከተማም ሰራ፣ የከተማይቱም ስም በልጁ ስም ሄኖህ አላት። ሄኖህም ጋይዳድን ወለደ። ጋይዳድም ሜኤልን ወለደ። ሜኤልም ማቱሳኤልን ወለደ። ማቱሳኤልም ላሜህን ወለደ። ላሜህም የራሱ ሁለት ሚስቶችን አገባ። ያንዱ ያንዲቱ ስም አዳ፣ የሁለተኛይቱ ስም ሴላ ነበር። አዳም ዮቤልን ወለደች። እርሱም በድንኳኖች የሚቀመጡት የዘላኖች አባት ነበረ። የወንድሙም ስም ዮቤል ነበር። እርሱም በገናንና መሰንቆን አስተማረ። ሴላም ደግሞ ቶቤልን ወለደች። እርሱም ነሐስና ብረትን የሚሰራ ሆነ። የእህቱን ስም ኖሄም ነበረ። ላሚህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜህ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ስለመቁሰሌ ብላቴናውንም ስለመወጋቴ ገድዬአለሁና፣ ቃየልን ሰባት ጥፍ ይበቀሉለታል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 ስሙንም ሄኖስ አለው። እርሱም የእግዚአብሔርን ስም መጥራት የጀመረ ነው። የአዳም ትውልድ። የሰዎች የትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረበት ቀን በእግዚአብሔር አምሳል አደረገው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። እነርሱንም በፈጠረበት ቀን ስሙን አዳም ብሎ ጠራው። አዳምም 230 ዓመት ኖረ፣ ልጅንም እንደ ምሳሌው እንደ መልኩ ወለደ። ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው ሰባት መቶ ዓመት ሆነ ወንዶችንም ሴቶችንም ወለደ። አዳምም የኖረበት ዘመን ሁሉ 930 ዓመት ሆነ ሞተም። ሴትም ሁለት መቶ አምስት ዓመት ኖረ፣ ሄኖስንም ወለደ። ሴትም ሄኖስን ከወለደ በኋላ ሰባት መቶ ሰባት ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ሴትም የኖረበት ዘመን ሁሉ 912 ዓመት ሆነ፣ ሞተም። ሄኖስም 190 ዓመት ኖረ፣ ቃይንንም ወለደ። ሄኖስም ቃይንን ከወለደ በኋላ 715 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ሄኖስም የኖረበት ዘመን ሁሉ 915 ዓመት ሆነ፣ ሞተም። ቃይንም 170 ዓመት ኖረ መላይልንም ወለደ። ቃይንም መላይልን ከወለደ በኋላ 740 ዓመት ኖረ ወንዶችንም ሴቶችንም ወለደ። ቃይንም በኖረበት ዘመን ሁሉ መቶ አስር ዓመት ሆነ። መላይልም መቶ ስድሳ ዓመት ኖረ ያሬድንም ወለደ። መላይልም ያሬድን ከወለደ በኋላ ሰባት መቶ ሰላሳ ዓመት ኖረ ወንዶችንም ሴቶችንም ወለደ። መላይልም የኖረበት ዘመን ሁሉ ስምንት መቶ ዘጠና ዓመት ሆነ ሞተም። ያሬድም መቶ ስድሳ ሁለት ዓመት ኖረ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ 800 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ 962 ዓመት ሆነ፣ ሞተም። ሄኖክም 165 ዓመት ኖረ፣ ማቱሳላን ወለደ። ሄኖክም እግዚአብሔርን ደስ አሰኘው። ሄኖክን ማቱሳላን ከወለደ በኋላ 200 ዓመት ኖረ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ኖረ። ሄኖክም እግዚአብሔርን ደስ ስላሰኘው አልተገኘም፣ እግዚአብሔር ሰውሮታልና። ማቱሳላም 187 ዓመት ኖረ፣ ላሜህን ወለደ። ማቱሳላም ላሜህን ከወለደ በኋላ 782 ዓመት ኖረ። ወንዶችንም ሴቶችንም ወለደ። ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ ሞተም። ላሜህም 182 ዓመት ኖረ። ልጅንም ወለደ። ስሙም ከስራዬ ከእጄ ከእግዚአብሔር ከረገማት ምድር ያሳርፈኝ ዘንድ አለው ሲል ኖህ ብሎ ጠራው። ላሚህም ኖህን ከወለደ በኋላ 560 ዓመት ኖረ ወንዶችንም ሴቶችንም ወለደ። ላሚህም የኖረበት ዘመን ሁሉ የኖረበት ዘመን ሁሉ 747 ዓመት ሆነ ሞተም። ለኖህም 500 ዓመት ሆነው ኖህም ሶስት ልጆችን ወለደ እነርሱም ሴም፣ ካም፣ ያፌት ናቸው።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 እግዚአብሔርም የፈጠርሁትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳትና አራዊት እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለ ፈጠርኋቸው ተጸጽቻለሁና አለ። ኖኅ ግን በእግዚአብሔር ፊት ሞገስን አገኘ። የኖኅ ትውልድ እንዲህ ነው። ኖኅም በትውልዱ ጻድቅ ፍጹምም ሰው ነበረ። ኖኅም እግዚአብሔርን ደስ አሰኘው። ኖኅም ሶስት ልጆችን ሲምን ካምን፣ ያፌትን ወለደ። ምድርም በእግዚአብሔር ፊት ተበላሸች። ምድርም ግፍም ተመላች። እግዚአብሔርም ምድርን እንደ ተበላሸች፣ ስጋን የለበሱ ሁሉ በምድር ላይ መንገዳቸውን እንዳበላሹ አየ። እግዚአብሔር አምላክም ኖህን አለው፣ የሰው ሁሉ ጊዜው በፊቴ ደርሷል ከእነርሱም የተነሳ ምድር በግፍ ተመልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ። ባለ አራት ማዕዘን የእንጨት መርከብን ላንተ ስራ። የመርከቢቱን ክፍሎችን አድርግ በውስጥም በውጭም በቀጥራን ለቅልቃት መርከቧንም እንዲህ ታደርጋታለ። የመርከቢቱ የመርከቢቱ ርዝመት ሦስት መቶ ክንድ ወርዷ አምሳ ክንድ ከፍታዋ ሠላሳ ክንድ ይሁን። ለመርከቢቱ መስኮትን ታደርጋለ። ከቁመቷም ክንድ ሙሉ ትተ ጨርሳት። የመርከቢቱንም በር በጎኑ አድርግ። ታችኛውንም ሁለተኛውንም ሦስተኛውንም ደርብ ታደርግላታለህ። እኔም እነሆ ከሰማይ በታች የህይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋትን ውሃ አመጣለሁ። በምድር ላይ ያለውን ሁሉ ይጠፋል። ቃል ኪዳኔንም ከአንተ ጋር አጽናለሁ። ወደ መርከብም አንተ ልጆችህንና ሚስቶችህን የልጆችህንም ሚስቶች ይዘህ ትገባለህ። ከእንስሳት ሁሉ ከተንቀሳቃሽ አራዊትም ሁሉ ሥጋ ካለው ሁሉ ከአንተ ጋር ትመገባቸው ዘንድ ከሁሉም ሁለት ሁለት ወደ መርከብ ታገባለህ። ተባይትና እንስት ይሁን ከወፎች ሁሉ በየወገናቸው ከእንስሳትም ሁሉ በየወገናቸው በምድር ላይ ከሚሳቡ ተንቀሳቃሾች ሁሉ በየወገናቸው ከአንተ ጋር ይመገቡ ዘንድ ከሁሉም ሁለት ሁለት ወንድና ሴት እየሆኑ ወደ አንተ ይግቡ። ከሚበላውም የመብል አይነት ሁሉ ለአንተ እውሰድ ወደ አንተ ትሰበስባለህ፤ እርሱም ለአንተ ለእነርሱም መብል ይሆናል።

ልብህን መልካም ብታደርግ ያንተ መስዋኤት ያርጋል። ጌታ ለሁሉም እኩል ነው። መታዘዝ ንጉስ ያደርጋል። ለምን ጠላኸኝ ወንድሜ ያ የአባት ልጆች ኮነን። ለምን ጠላኝ ወንድሜ? የአንድ እናት ልጆች ኮነን። ብዙ ነው መንግስቱ አብረንን ወርሳለን ሰፊ ነው ግዛቱ አብረን እንወርሳለን።